እሺ ወገኖች፣ ዛሬ የእግዚአብሔር ቃል በልቤ ያለው ብዙ የእግዚአብሔር ቃሎች አሉ እርስ በርስ የሚስማሙና አንድ ሀሳብ ያላቸው፣ ግን ሁሉንም መንካት አይቻልም፣ ከጊዜም አንጻር ማለት ነው። እና እግዚአብሔር አምላካችን የተመሰገነ ይሁን። ጌታ መልካም ነው። እንግዲህ የዋና ጸለ ያለች እግዚአብሔር የተመሰገነ ይሁን። እግዚአብሔር ደግሞ ሰምቶናል። እኔ መዝሙር ሰላሳ ሰባት ላይ ቁጥር ሶስትን ስትመለከቱ እንዲህ የሚል ቃል አለ፣ በእግዚአብሔር ታመን መልካምንም አድርግ፣ በምድር ተቀመጥ፣ ታምንም ተሰማራ የሚል ቃል አለ። ቀጥሎም ቁጥር ላይ በእግዚአብሔር ደስ ይበል፣ የልብህንም መሻት ይሰጥሃል መንገድን ለእግዚአብሔር አደራ ስጥ በእርሱ ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድን በቀናለችና፣ ጥመትን በሚያደርግ ሰው አትቅና ይላልና፣ ይህንን ቃል እድሜ ልኬን እስከሚሞት ድረስ መዝሙር ሰላሳ ሰባት ሶስትን አረሳውም። እግዚአብሔር የዛሬ ሰላሳ አምስት አመት የሰጠኝ ቃል ነው እና እግዚአብሔር ውሰደኝ ውሰደኝ እያልኩኝ እያለቀስኩ ጸልይ ስለነበረ የጌታ ናፍቆት ጉዳይ ይዞኝ ሳይሆን፣ ውሰደኝ ውሰደኝ ልሄድ የነበረው ወይም ሊሄድ የተመኘሁት የፈለግኩት ብሄድ ይሻለኛል ከሁሉ የሚበልጠው እርሱ ነው በሚል መንፈስ ሳይሆን የነበርኩበት ችግር ነው እንደዛ ያሰኘኝ፣ ማለት ነው እና እግዚአብሔር የተናገረኝ ቃል ነው እና በዛ ቃል አሳረፈኝ። ዘመኔን ሁሉ እስክሞት ድረስ የማረሳው ማለት ነው፣ በምድር ተቀመጥ ታምነም ተሰማሪያ የሚል ቃል ስለዚህ ሐዋርያው ጳውሎስ ሊሄድ እናፍቃለሁ ያለበት መንፈስና እኔ ያልኩት አንድ አልነበረም እና እሱ ያለው ጌታን በመናፈቁ ቢሄድ የተሻለ በመሆኑ ነው ሊሄድ እናፍቃለሁ ያለው ግን በሁለት ነገር ደግሞ እጨነቃለሁኝ ያለ ብኖር በምድር እናንተን እንደምጠቅም አውቃለሁኝ በሚል የቱን እንድመርጥ አላውቅም ግን ሁለቱን ነገሮች ሳስተያያቸው ብሄድ ግን ለእኔ የተሻለ ነው እያለ የተናገረው የዚህን ምድር መከራና ችግር ለመሸሽ አይደለም እሱ በምድር ላይ ታምኖ የሚቀመጥ ሰው ነበረ ምንም ችግር አልነበረበትም መከራን ለመቀበል ስለጌታ የወሰነ የእግዚአብሔር ሰው ነበረ እና በዛ ምክንያት ዘመኑን ሁሉ ስለ ጌታ መከራ ተቀብሎ ሕይወቱ ተሰውቷል ማለት ነው። በመጨረሻም እና በምድር ተቀመጣ ምንም ተሰማራ የሚለውን ቃል ስናስበው፣ እንዴ በምድር ምንን መሰረት አድርጎ ነው ሰው ታምኖ የሚሰማራው የሚል ጥያቄ ሊመጣ ይችላል ወይም ሊነሳ ይችላል። በምድር ተቀመጥ ታምነም ተሰማራ። ምንድን ነው የምንታመነው? እግዚአብሔርን ነው። እግዚአብሔርን እንዴት ነው የምንታመነው? ያለ ሐሳቡ ለመሰማራት እኮ ማሰማሪያ ያስፈልጋል፣ አሰማሪያ ያስፈልጋል፣ የሚያሰማራ እኮ ያስፈልጋል ለመሰማራት። እግዚአብሔር ታምነ ተሰማራ ካለ እሱን ታምነን ነው ስንሰማራ ደግሞ ስንሄድ የሆነ መንገድ አለ የምንሄደው ያ መንገድ የምንሰማራበት መንገድ ማን ነው የሚያሳየን? ራሱ እግዚአብሔር ካልሆነ በስተቀር ሐሳቡ ቃሉ ካልሆነ በስተቀር ስለዚህ ዞሮ ዞሮ በእግዚአብሔር ቃል እንድንታመን፣ የእግዚአብሔርን ቃል እግዚአብሔር የተናገረንን ነገር አምነን ተቀብለን በዛ ቃል እንድንቆም፣ በእግዚአብሔር ቃል እንድንጽናና፣ በእግዚአብሔር ቃል ተስፋ እንድናደርግ፣ እግዚአብሔር የተናገረውን አምነን በእምነት እንደ ቃሉ እንድንመላለስ እንድንሰማራ፣ ይሄ ነው የእግዚአብሔር ሐሳብ። በምድር ተቀመጥ ታምነ ተሰማራ ሲል እና ይሄ ነገር ግን የማይሆንላቸው ሰዎች አሉ። እጅግም ወይም ደግሞ የሆነ ሲፍገመገሙ ሲንሳፈፉ የምናያቸው ሰዎች አሉ። ለምሳሌ ጴጥሮስ በሁለተኛ መልእክቱ ምዕራፍ አንድ ላይ ቁጥር 16 እንዲህ ብሎ ተናግሯል። የእርሱን ግርማ አይተን እንጂ በብላት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል። ኃይሉንም አስታወቅናችሁ፣ ምክንያቱም በሕይወታቸው የተለማመዱትን የእግዚአብሔርን ኃይል ያዩትን የተለወጡበትን ማለት ነው። ሌላው ደግሞ ጌታ ኢየሱስ ክርስቶስ መጥቷል፣ እንደተጻፈለት መጥቷል፣ አይ ብለው ያልተቀበሉት ደግሞ አይሁዶች እንዳሉ ያ ቃል ጴጥሮስ ከአይሁድ ወገን ስለሆነ፣ ስለዚህ መጥቷል አስታወቅናችሁ፣ ኃይሉንም መምጣቱንም አስታወቅናችሁ። ይሄ ዝም ብለን ሳይሆን ግርማውን አይተን ነው እንጂ የሆነ የሰው ተረት፣ የሰው ፍልስፍና ሰምተን የሰውን ፍልስፍና እያንጸባረቅን አይደለም፣ እየለፈፍን አይደለም። አይተን ነው እንደውም ሲናገር ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርን እና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን ብሎ ይናገርና፣ በጣም የገረመኝ ነገር ከዛ በኋላ ከቁጥር አስራ ዘጠኝ እስከ ሀያ አንድ በዚሁ ሁለተኛ ጴጥሮስ ምዕራፍ አንድ ላይ ያስቀመጠው ቁጥር 19 እስከ 21 እንዲህ ይላል። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ፣ የሚል ቃል እናነባለን ማለት ነው ቁጥር 19 ላይ ከእርሱ ይልቅ የትኛው በአንድ ወቅት በሆነ ኢንስታንት በሆነ ሞሜንት የሆነ ጌታ ኢየሱስ ክርስቶስ ተራራ ላይ ወስዷቸው ከሰሙትም ከዛም ይልቅ ደግሞ የጸና ምክንያቱም አያችሁ ያ የሚወደው ልጅ እርሱ ነው፣ እርሱን ስሙት፣ እንደዚህ እያለ የተናገረበትን ሁኔታ እናያለን ማለት ነው ግን እርሱን ስሙት አለ። ታዲያ እርሱ የተናገረው ታዲያ ምንድን ነው ጌታ ኢየሱስ ክርስቶስ የተናገረው? እሱን ለመስማት በሌላ ስፍራ ላይ ነው የምወደው ልጄ እርሱ ነው እርሱን ስሙት ያለው ሲጠመቅ ነው፣ ያ ድምፅ መጥቶ ማለት ነው። ጌታ ኢየሱስ ክርስቶስ ሲጠመቅ እና ታዲያ እርሱን ስሙት ተብሏል። እና ያ ያ ኢየሱስ ክርስቶስ የተናገረው ቃል ልንሰማው፣ የሚገባ ልናስተናግደው፣ ልንኖርበት የሚገባ ቃል የት አለ? የት ነው ያለው? ያ የህይወት ቃል ያ መጽሐፍ በዮሐንስ ወንጌል ላይ ተጽፏል። በስሙ አምናችሁ ህይወት እንዲሆንላችሁ ይህ ተጽፏል፣ የተባለው ቃል የት አለ? ስለሱ ነው አሁን እኔ መናገር የፈለግኩት ከእርሱ የሚልቅ አሁን ሞሜንተርሊ ወይም ደግሞ ኢንስታንትሊ በሆነ ወቅት ላይ ካየነውም ራእይ በላይ ማለት ነው። ከዛም በላይ የጸና የትንቢት ቃል አለን። እግዚአብሔር የተናገረው ቃል አለ። ይህ ቃል ደግሞ በጥንቃቄ ልንይዘው የሚገባ የንጋት ኮኮብ የሆነው ኢየሱስ ክርስቶስ ማለት ነው። የንጋት ኮኮብ በልባችሁ እስኪወጣ ድረስ ምድርም እስኪጠባ ድረስ። ይሄ እንግዲህ ይሄ የሆነ ጨለማው አልፎ ማለት ነው። ልክ ፀሐይ ፀሐይ ስትወጣ ጠዋት ጨለማን እንደምታባረር ማለት ነው። እስኪወጣ ድረስ የጨለማ ቁራጭ ሁሉ ወይም ደግሞ የጻድቃን መንገድ እንደ ንጋት ፀሐይ ነው ተብሎ እንደተጻፈው ማለት ነው ሙሉ ቀን እስኪሆን ድረስ እየጨመረ ይበራል እንደተባለው ያ እስኪሆን ድረስ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህንን ቃል ይዛችሁ እየጠነቀቃችሁ መልካም ታደርጋላችሁ ይላል። ስለዚህ ምን ለማለት ፈልጌ ነው? የእግዚአብሔር ቃል የተሰጠን ቃል አለ። ጌታ ኢየሱስ ክርስቶስ ወደዚች ምድር ሲመጣ ከአብ የእግዚአብሔርን ሐሳብ ይዞልን ነው የመጣው። የሰጠኝን ቃል ሰጥቻቸዋለሁ ብሎ ነው የተናገረው። እነሱም ተቀበሉ ተብሎ ተጽፏል። ስለዚህ እንድንቀበለው ነው ይዞልን የመጣ። አብም ቃሉን የሰጠን እንድንቀበለው ነው። ጌታ ኢየሱስ ክርስቶስም ከአብ ተቀብሎ የመጣውን ቃል እንድንቀበል ሰጥቶናል። ያንን ቃል ተቀብሎ ማስተናገድ የእኛ ፋንታ ነው፣ ደግሞም ህይወት ነው። የተሰጠን ቃል ወገኖች ልንመራበት ነው። ልንመራበት ነው። እግዚአብሔር ይህንን ቃል የሰጠን ወንጌል የተሰጠን ልንመራበት ነው። እንደውም ሐዋርያው ጳውሎስ ሲናገር ወንድሞቼ ይላሉ አንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ ቁጥር አንድ ላይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በጣም ልታስቡበት ልታስቡት፣ በምን ቃል እንደሰበኩላችሁ አሳስባችኋለሁ እያለ ይቀጥላል ማለት ነው። የክርስቶስን የመስቀል ስራ ሞቱን፣ ትንሳኤውን ይናገራል ማለት ነው። የተቀበልኩትን እያለ ነው የሰጠኋችሁ እያለ ይናገራል ማለት ነው። ይሄ ቃል ሐዋርያው ጳውሎስ የሰበከው ቃል ተጽፎ የምናገኘውም ቃል ያልተጻፈውም የሰበከውም ቃል የምንድንበት ቃል ነው። የምንቆምበት ቃል ነው። መቆም አይደል የምንፈልገው? መዳን አይደል የምንፈልገው? የምንቆምበት ነው። የምንጸናበት ነው። የምንድንበት ወንጌል ነው። ሌላ ወንጌል የለም። የምንመራበት ነው። ታምነን የምንሰማራበት ነው እና ግን የእግዚአብሔር ቃል ታዲያ በምድር ተቀመጥ ታምነህም ተሰማራ ብሎ ሲል የምንሰም ማሰማሪያ ሰጥቶን አይደለም እንዴ? ቃሉን ሰጥቶን አይደለም እንዴ? የእግዚአብሔር ቃል አለን አይደለም እንዴ? ተሰጥቶናል አይደለም እንዴ? ልክ የእግዚአብሔር ቃል እንደሌለን ግራ የምንጋባ፣ የምን ግራ መጋባት ነው? የእግዚአብሔር ቃል እያለ ደግሞ የምን ግራ መጋባት ነው? የእግዚአብሔር ቃል ተሰጥቶኝ እንዴት ግራ አጋባለሁኝ የእግዚአብሔር ቃል እረፉ እኔም አምላክ እንደሆንኩ ወቁ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋት ያርፋል ተብሎ ተጽፎ የሚሰማኝ የተባለው የምንሰማውን የእግዚአብሔርን ቃል ሰጥቶ አይደለም እንደ እግዚአብሔር ቃሉን ሳይሰጥ ነው እንደ የሚሰማኝ ቢኖር የሚለው እንደ እግዚአብሔር እና ስለዚህ ታምነን ለመሰማራት የሚያበቃንን የእግዚአብሔር ቃል ተሰጥቶናል። ኢቭን እንኳን ሌላው ቀርቶ ልንገራችሁ፣ ምሪት ምሪት ምሪት፣ እንዴት ልሂድ፣ ቤት ልውጣ፣ ቤት ልግባ ምናምን እንላለን ስንጸልይ ልንገራችሁ፣ የእግዚአብሔር መንፈስ የሆነ ድምፅ አሰምቶ ወደ ግራ ሂድ፣ ወደ ቀኝ ሂድ፣ የሆነ ነገር በነጎድጓድ የሆነ ድምፅ ወይም ደግሞ የሆነ እንደ ማጋ ሂጅ፣ የሆነ ሰው በነገረኝ ምንድን ነው እግዚአብሔር ስለ እኔ ምንድን ነው ሚለው፣ እባክህን ተቸግሬያለሁ፣ ምሪት እፈልጋለሁ፣ እግዚአብሔር ምን ይላል ስለ ይሄ። በጣም አሳፋሪ መንፈሳዊነት ያይደለ፣ ከእግዚአብሔር ያይደለ አካሄድ ነው። ልንገራችሁ ልታምኑም ባታምኑም መጽሐፍ ቅዱሳችን መንፈስ ቅዱስ ተሰጥቷቸዋል የሚለው ለእኛ ተሰጥቷቸዋል የሚለው በልባችን ውስጥ ሊኖር ወደ እውነት ሁሉ ሊመራን አይደለም እንዴ? እኛ ውስጥ መንፈስ ቅዱስ አለ አይደለም እንዴ? መንፈስ ቅዱስ እኔ ውስጥ እያለ የእኔ መንፈስ ቅዱስ ሙት ሆኖ በሌላው ሰው ውስጥ ያለው መንፈስ ቅዱስ ያው ሆኖ ከሌላ ሰው የመንፈስን ምሪት ተቀብሎ እንዲሰጠኝ እሱ ፍለጋ መሄድ አይነት ድንቁርና ነው ወገኖች። ይሄ በእግዚአብሔር አለመታመን ነው። በእግዚአብሔር ቃል አለመታመን፣ ለእግዚአብሔር ቃል ትኩረት አለመስጠትን የሚያመለክት ነው። የእግዚአብሔር ቃል አለ በእጃችን። ብንጸልይ የእግዚአብሔር ቃል በመንፈሱ መንፈስ ቅዱስ ምንድን ነው? ጌታ ኢየሱስ ክርስቶስ ያለው ይሄ መንፈስ ወደ እውነት ሁሉ የሚመራችኋል ያለው መንፈስ እኔ የነገርኳችሁን ያሳስባችኋል አላለም? ስለዚህ መንፈስ ቅዱስ ወደ እግዚአብሔር ቃል ነው የሚመራው። ለምንድን ነው ወደ እግዚአብሔር ቃል የሚመራው? የሚያስፈልገን ነገር ሁሉ ምሪት ብትሉ ሁሉ በእግዚአብሔር ቃል ውስጥ ስላለ ነው። እና ስለዚህ ብዙ ችግሮች አሉ። ብዙ ይህንን ቃል የሚሸፍኑ ይህንን ቃል እንደሚገባ እንዳናስተናግድ የሚያደርጉ ብዙ ነገሮች አሉ። ለሉቃስ ወንጌል ላይ ሉቃስ ስምንት ላይ መብራትንም አብርቶ በእቃ የሚከድ ነው ወይም ከአልጋ በታች የሚያኖረው የለም፣ የሚገቡበት ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ ይላል። መብራትንም አብርቶ ብዙ እቃዎች አሉ ዛሬ እግዚአብሔር የሰጠንን ቃል የሚሸፍኑ ይሄ ዘሪ ዘሩን ሊዘራ ወጣ ስለሚለው ተናግሮ ከተናገረ በኋላ እና ያ የተዘራውን ዘር የሚያንቁ ነገሮች ብዙ ነገሮች እንደነበሩ ከተናገረ በኋላ ነው ይሄ መብራትን በውስጣችን የበራውን የእግዚአብሔርን መብራት የእግዚአብሔርን ሀሳብ፣ የእግዚአብሔርን የጸጋ ቃል ለሚሸፍኑ ለሚረግጡ ነገሮች በራሱ ይሄ ይሄ መብራት ይሄ የጸጋ ቃል በራሱ በማንነቱ የሚሸፈን አይደለም የሚረገጥ አይደለም የሚከደን አይደለም በራሱ ለዚህ ነው እውነት እውነት መብራትን አብርተን ከሆነ እውነት የጸጋን ቃል ይዘን ከሆነ አምነንበት ከሆነ ልንሰማራበት ወስነን ከሆነ የሆነ እቃ አምጥተን አንከድንበትም ወይም ደግሞ ሊሸፍነው ወደሚችል አልጋ ስር አናስገባውም የጸጋን ቃል። ምክንያቱስ ሸፈንን ማለት ማንም ያንን ብርሃን አይ ማንም ያን የጸጋ ቃል አይ ያንን አካሄዳችንን ከእግዚአብሔር ጋር አለን የምንለውን አካሄዳችንን ማንም ሊያየው አይችልም ማለት ነው። ሸፍ ተሸፍኗ አላ ለምን ይሸፈን ነው? ለምን ተሸፈነ? ለምንድን ነው የእግዚአብሔርን ቃል እንደሚገባ ያላስተናገር ነው? ለምንድን ነው ያልታመን ነው በእግዚአብሔር ቃል? ለምንድን ነው ሌላ ሌላ ነገር የምንፈልገው? የእግዚአብሔርን ቃል አምኖ ከመቀበል ይልቅ የሆነ ሰው እግዚአብሔር እንዲህ ይላል የሚለውን እሱን ነው አምነን መቀበል ያለብን የምንለው። ለምንድን ነው መጽሐፍ ቅዱስ እሱን አምናችሁ ተቀበሉ ይላል? ስንት ድምጽ በሞላበት ስንት የሐሰት አስተማሪ፣ ስንት ሐሰተኛ ነቢያት፣ መጽሐፍ ቅዱስ ሐዋርያው መንፈስን ሁሉ አትመኑ፣ መናፍስ ከእግዚአብሔር ሆኖ እንደሆነ መርምሩ ብሎ ተናግሮ ሳለ በምንድን ነው የምንመረምረው? በእግዚአብሔር ቃል ነው የምንመረምረው። የእግዚአብሔርን ቃል ላይ ትኩረት ካልሰጠን እንዴት እናመልጣለን ከሐሰት ትንቢት? የሐሰት ትንቢት ማታ አልተነገረንም፣ አልሰማንም ያልተፈጸመ እ እንኳን ስንት ተንጅ ያለን ውሸታም ሐዋርያቶች ውሸታም ነቢያቶች የተናገሩት የውሸት ትንቢት እግዚአብሔር ይገስጻቸውና አንዴ ያለፈው አልፏል። አያገኙኝም። የእግዚአብሔር ቃል አለ። ለእግዚአብሔር ቃል እውነተኛ ትኩረት ስንሰጥ ነው መናፈስኛ ሊያታልሉን ነው የማይችሉ አቅም የላቸውም። ማታለል አይችሉም። ለእግዚአብሔር ቃል ግን እውነተኛ ትኩረትና ልባችንን በእግዚአብሔር ቃል ላይ ሰተን በእግዚአብሔር ቃል የማንሰማራ ስንሆን ያገኘናላህ አጅሬው መንፈስ መንፈስ መንፈስ መንፈስ የምንለው ነገር ተቀላቅሎ መጥቶ ሌላው ያገኝናል፣ የሐሰት መንፈስ ያገኘናል። ስለዚህ ወገኖች፣ በጣም በጣም በጣም የእግዚአብሔርን ቃል ትኩረት አድርገን እንዳንሄድ በእግዚአብሔር ቃል ላይ እንዳንታመን የሰውን ፍልስፍናና ተረት እንድንሰማ የሰውን የሐሰት ትንቢት እንድንሰማ የሚያደርግ እንደ ሰው ጌታ እግዚአብሔር እንዲህ ይላል ብሎ ስለተናገረ እግዚአብሔር ተናገረ ማለት ነው። እና በከንቱ ካልተቀበላችሁ በቀር ያለውን ጳውሎስ እናስብ። ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በርሱም ደግሞ የቆማችሁበትን በርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። እንደገና አሳስባችኋለሁ። አሁን እኔ ተቀብያለሁ፣ እኔማ በቃሉ ነው መስማማ ምናምን እንል ይሆነ። አሳስባችኋለሁ፣ አልተቀበላችሁም አላለም። አልዳራችሁም አላለም። አልቆማችሁም አላለም። አሁንም አሳስባችኋለሁ አለው። ምክንያት ውስጥ ብዙ እንትን አለ። ይሄ ይሄ መፍገምገም የሚባል ነገር አለ። መወላወል የሚባል ነገር አለ። ይመጣል። አይተኙም። አጋንንቶች ዲያብሎስ አይተኛም። በዙሪያችን ይሄ የማይጠቅም ህይወት የሌለበትን ሀሳብ የሚረጭ ሀሳብ አለ። ክፉ ፍላጻ፣ ብዙ ትምህርቶች አሉ። በዙሪያችን ብዙ ድምፆች አሉ። ስለዚህ አሳስባችኋለሁ ትኩረት እንድታደርጉ በእግዚአብሔር ቃል ላይ፣ በከንቱ ካላመናችሁ በቀር በምን ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ያለ ይናገራል ማለት ነው። ስለዚህ ወገኖች፣ እኔ የምለው ታምነን እንሰማራ። ለእግዚአብሔር ቃል ያለን ትኩረት አይቀንስብን። የእግዚአብሔር ቃል ህይወታችን ነው። የእግዚአብሔር ቃል ህይወታችን ነው። ስለዚህ ኢቨን ራሱ የእግዚአብሔርን መንፈስ ራሱ ከእግዚአብሔር የሆነውን እግዚአብሔር እንኳን በድምፅ ቢናገረን በልባችን ቢናገረን ምሪት ቢሰጠን ራይ ቢሰጠን ህልም ብናልም እነዚህ ሁሉ የሚፈተሹበት ነው የእግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል ይችል ብለን የሆነ ነገር ላይ ጦል ጦል ጦል ጦል ስንል ዋጋችንን ነው የሚሰጠን። ስለዚህ ጥንቃቄ ልናደርግ ይገባናል። እና እንታመን በእግዚአብሔር ቃል። በቃ እንዴ ጌታ ኢየሱስ ክርስቶስን የምንጠብቀው የእግዚአብሔር ቃል ስለነገረን አይደለም? እንዴ ጌታ ኢየሱስ ክርስቶስ ይመጣል፣ ዳግም ይመለሳል የሚለውን የእግዚአብሔር ቃል ላይ ተጽፎ ስላገኘን አይደለም? እንዴ የምጠብቀው ታዲያ፣ ሁሉንም ለምን በዛ ሁኔታ ለምን የእግዚአብሔርን ቃል አንቀበልም? ያሳፍራል እንገራችሁ። ሌሎቹን አሁን እነዚህ በዚህ ዘመን ያሉት ገንዘብ ፍለጋ ነው ቸርች የሚሄዱት፣ እንደዚህ አላፊ ነገር ፍለጋ ነው ምናምን እንላለን። የሆነ ነገር ሲነገራቸው አክስት ስሙ አንዲ ነው በቃ ግልብጥብጥብጥ እንዴት እንደሚሉ። ኧረ እኛ ከነሱ በምን ተሻለ? እነሱ ሰዎች ፍለጋ ምንሄድ ያንኑን የሚነግሩንን እስቲ ማን ነው እስቲ ማን ነው እስቲ እኔ ደክም ያለሁኝ ደክም ያለሁኝ ብሎ እንኳን ከሄደም እንኳን ወገን ጋር ለማማከር እንኳን ከሄደ ደክም ያለሁ እንዲህ እንዲህ አይነት ነገር ኃጢአት ያስቸግረኛል እንዲህ አይነት ነገር ችግር አለብኝ ጌታን እፈልጋለሁ ግን አቅም አጣሁኝ ምንድን ነው ችግሬ ጸልልኝ ብሎ መሄድ ማን አለ ማን አለ ይሆናልና ስለዚህ፣ በእግዚአብሔር ቃል ትኩረት እንስጥ ለማለት ፈልጌ ነው። በዚህ ከላይ ቅድም ያነበብኩት ላይ ግርማውን አይተን እንጂ እያለ ተናግሮ ከእርሱም ይልቅ የጸና የትንቢት ቃል አለን ብሎ የተናገረው ይሄኛው አንድ ጊዜ ያዩት ነው። ይሄንን ብቻ በማየት አይኖርም። ዝርዝር ነገሮች ለህይወት መመሪያ የሚሆኑ ነገሮች ተጽፈውልን ተቀምጧል። እነሱም እኮ ዝርዝር ነገር ላስቀመጡት ነገር ምክንያታቸው ነው። ይህንን ቁጥር ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር አስራ ስድስት ላይ ያስቀመጡት እንጂ እኮ ምክንያታቸውን ነው። ኢየሱስ ኢየሱስ የሚሉት ይህን ሁሉ መልእክቶች ጴጥሮስም ለጻፈው መልእክት ምክንያቱ፣ ዝም ብዬ አይደለም ተረተቀ ብዬ አይደለም የሰውን ፍልስፍና አይደለም የማወራው ከእግዚአብሔር ተቀብዬ ነው፣ እግዚአብሔርን አይቼ ነው፣ እግዚአብሔር ገልጦልኝ ነው ለማለት ነው። ስለዚህ ዋናው ይሄ አይደለም። ይሄ ብቻችን አየው ለማለት አይደለም። ይሄ እግዚአብሔር ድምፁን ሰማሁኝ ለማለት ብቻ አይደለም። ዝርዝር ነገሮች አሉ። የጸና የትንቢት ቃል አለ። ይሄ ማንም ደግሞ መጽሐፉ ላይ ደግሞ ማንም ለገዛ ራሱ ሊተረጉም ያልተፈቀደለት ማለት ነው። የጸና የትንቢት ቃል አለን የሚለው ማንም እንደገዛ ፈቃዱ እንደሚመቸው አድርጎ የሚተረጉመው የእግዚአብሔር ቃል አይደለም። በሰው ፈቃድ አይደለም፣ የእግዚአብሔር ፈቃድ ነው። ስለዚህ ስለ እሱ ነው የጸና ትንቢት ቃል አለን እያለ የሚናገረው። ያንን ከላይ ያለውን ለማጣጣል አይደለም። ከላይ ያለውን የተናገረበት ምክንያት ለአገልግሎት ሁሉ መሰረት የሆነውን ዝም ብሎ ተረታተረት ሳይሆን እውነተኛ ከእግዚአብሔር ዘንድ የሆነ ነገር መሆኑን የሚያመለክት ነው። ስለዚህ ይሄ የሚጽፉት ነገሮች የምናነባቸው እግዚአብሔር ቃሎች በሙሉ ወሳኝ ናቸው ማለት ነው። ክርስቶስን እንደ ንጋት ኮከብ ልክ ፀሐይ ስትወጣ ጨለማ እንደሚባረር በልባችን እስኪወጣ ድረስ ሊጠቅመን የሚችል የእግዚአብሔር ቃል ነው። ስለዚህ ትኩረት እናድርግ። ታምነን እንሰማራ። ዝም ብለን እንደው አንንከራተት ለማለት ፈልጌ ነው። እግዚአብሔር የተመሰገን ከእግዚአብሔር ቃል የሚበልጥ ነገር ምንም ነገር የለ። እኔ ነኝ ያለ ጳውሎስ እንኳን እንዲ እኔ ከሰበኩላችሁ ወንጌል ሌላ የተለየ ወንጌል ይዞ የሚመጣ የተረገመ ይሁን ብሏል። እኔም ምላለው የተረገመ ይሁን ከዚህ ወንጌል የተለየ ወንጌል ከእግዚአብሔር ቃል የተለየ ወንጌል ይዞ የሚመጣ ሐዋርያ ነቢይ ፓስተርን በሉት ወንጌላ፣ ማንም በሉት የተረገሙ ይሁኑ። ምን ማለቴ ነው? አይሳካላቸው፣ ፍሬ አያፍሩ። የተረገመ ነገር ፍሬ አያፈራ። ፍሬ አያፍሩ፣ የተረገሙ ይሁኑ። ፍሬ ላያፈሩ የተረገሙ ይሁኑ። የተናገሩት ላይፈጸምላቸው የተረገሙ ይሁኑ። ያ ነው እግዚአብሔር የተመሰገነ ይሁን። ዮሐና ጨርሻለሁ።